ከአጠቃላይ የኢትዮጵያ ሕዝብ 33 ከመቶ የሚሆኑት ወጣቶች ስለመሆናቸው የተባበሩት መንግስታት ድርጅት በ2021 ያካሄደው የሥነ ሕዝብ ጥናት መረጃ ያመላክታል። ከእነዚህ ውስጥ ደግሞ እድሜያቸው ከ15 እስከ 19 የሚደርሱ አፍላ ወጣቶች ላይ እየተከሰተ የሚገኘው የአፍላ ወጣትነት እርግዝና 13 በመቶ ስለመሆኑ ከጤና ሚኒስቴር የተገኙ መረጃዎች ያስረዳሉ። አንድነት ለተግባራዊ እርምጃ የአፍላ ወጣትነት እርግዝናን ለማስቆም እንተባበር በሚል መሪ ቃል ስድስተኛው ሀገራዊ የአፍላ ወጣቶችና ወጣቶች ጉባኤ በሲዳማ ክልል ደግሞ ለመጀመሪያ ጊዜ በይርጋለም ሆስፒታል ተካሂዷል። ዓለም አቀፉ የቤተሰብ እቅድ ቀንም ተያይዞ ተከብሯል። በማስጀመሪያ ፕሮግራሙ ተገኝተው መልእክት ያስተላለፉት የሲዳማ ክልል ጤና ቢሮ ምክትል ኃላፊና ና የፕሮግራሞች ዘርፍ ኃላፊ አቶ በላይነ በቀለ ችግሩን ለመቅረፍ በቅንጅትና በጋራ መስራት ያስፈልጋል ብለዋል። የጤናው ሴክተር ብቻውን ሰርቶ እና ወጣቶች ብቻቸውን ሰርቶ ይህን ማስቆም አይችሉም። በተለይ ከጤናው ሰክተር ጋር በቅርበት የሚመሩ ቢሮዎች አንድ ላይ ሆነን በጋራ ወጣቶችን ራሳቸው የራሳቸውን ጤና እንዲጠብቁ ከማድረግ አንጻር ከእቅድ ጀምሮ አካቶ ማቀድ ተግባር አፈጻጸም ሲገመገም በጋራ መገምገም ያስፈልጋል። የአፍላ ወጣቶች እርግዝናን መከላከልና ጤናቸውን ማሻሻል በሚል ርዕስ አመላካች ሪፖርት ያቀረቡት በክልሉ ጤና ቢሮ የስነ ተዋልዶ የቤተሰብ እቅድ ወጣቶችና አፍላ ወጣቶች ጤና ባለሙያው አቶ ሸንኮራ ፍቅሬ ካልታሰበ በአፍላ ወጣትነት እድሜ ላይ ከሚከሰት እርግዝና ወጣት ሴቶች ራሳቸውን ሊጠብቁ ይገባል ሲሉ አስረድተዋል። እንግዲህ ያልታሰበ እርግዝና በሚከሰትበት ጊዜ ወጣቶች ንጽህና ጎደለው ለውርጃ አገልግሎትም ሊዳረጉ የሚችሉበት ሁኔታዎች አሉ። ከዚህ መዘዝ አስቀድሞ እንግዲህ ወጣቶች በእውቀት በጤና እውቀት መሰረታዊ የታጠቁ ከሆኑ ለሚያደርጉት በእውቀት ላይ የተመሰረተ ስለሆነ ወጣቶች የጤና መሰረታዊ እውቀት እንዲኖራቸውም ጨምሮ የሚያደርግ ነው። በአፍላ ወጣት ሴቶች ላይ የሚከሰተው እርግዝና ከሚያስከትላቸው የጤና ችግሮች መካከል በወሊድ ጊዜ የሚያጋጥመው የፌስቱላ ጤና ህመም፣ ባስ ሲልም ሞት በዋናነት ይጠቀሳል የሚሉት የይርጋለም ሐምሊን የፌስቱላ ማዕከል ዋና ስራ አስኪያጅ አቶ አማረ ደስታ በአፍላ ወጣቶች ላይ የሚከሰተው ይህ ችግር የሚያስከትለው መዘዝ እጅግ ከባድ ነው ይላሉ። ለአካለ መጠን ያልደረሱ እናቶች በሚያረግዙበት ወቅት ምጥ ይቀረቀራል። ምጥ ሲቀረቀር ደግሞ በወቅቱ አይወለድም። እዛ ጋላ ብዙ ፊዚዮሎጂ ነገሮች አሉ። ምጥ የዳሌ አጥንትና የልጁ ጭንቅላት ረጅም ጊዜ ሲፈተጉ ይቆያሉ። ወደ ፊኛ የሚሄደው የደም ዝውውር ይቆምና መጨረሻ ላይ ፊኛ ይፈነዳል። ከዛ ሽንት ወይም ሽንትና ሰገራ ወይም ከሁለት አንዱን መቆጣጠር የማይችሉበት ሁኔታ ላይ ይደርሳሉ ማለት ነው። የችግሩን አሳሳቢነት ያስረዱት በኢፌድሪ ጤና ሚኒስቴር የስነ ተዋልዶ የቤተሰብ እቅድ የአፍላ ወጣቶችና ወጣቶች ፕሮግራም ኃላፊ ዶክተር አለማየሁ ሁንደማ፣ የጤና ሚኒስቴር ችግሩን ለመቅረፍ የተለያዩ ፖሊሲዎችን ቀርጾ እየሰራ ይገኛል ብለዋል። የአፍላ ወጣትን እርግዝና የመቀነስ ሮድማፕ ወይም ፍኖተ ካርታ አዘጋጅተን በተለይ ትምህርት ሚኒስቴር፣ ጤና ሚኒስቴር፣ ሴቶች ማህበራዊ ጉዳይ ሚኒስቴርና ፕላንና ልማት ሚኒስቴር በጋራ ተፈራርመን ይሄን ነገር በደንብ ታይቶ ከክቡራን ስቴት ሚኒስትሮች ሚኒስትር ዴኤታዎች ባሉበት ተፈራርሞ ወደ ስራ ተገብቶ ነው ያለው። ተሳታፊዎቹ በሰጡት አስተያየት ይህን አሳሳቢ ችግር በዘላቂነት ለመቅረፍ ወጣቶች ላይ ትኩረት አድርጎ የተጠናከረ ስራ መስራት ይገባልም ብለዋል። በማጠቃለያ ፕሮግራሙ በይርጋለም ሐምሊን የፌስቱላ ማዕከል መልከታ የተደረገ ሲሆን የተለያዩ የምግብና የቁሳቁስ ድጋፎችም